ሀ ኃይለ ልዑል የሁለቱም ካቴድራል ስብከተ ወንጌል ክፍል ኮተቤ የደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል እና ኆኅተ ሰማይ ቅድስት ማርያም ቤተክርስቲያን፣ እንዲሁም በአውደ ምሕረቱ ላይ የምትገኙ የእግዚአብሔር ልጆች፣ የሁለቱም ካቴድራል የሰንበት ትምህርት ቤት ወጣቶች የሁለቱም ካቴድራል ምዕመናንና ምዕመናት አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት በእግዚአብሔር ስምላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን ብለን ስሙ እንድንጠራ እንድናመሰግነው ወዶና ፈቅዶ የጠራን አምላካችን ከእናቱ ቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። ከዘመነ ማቴዎስ ወደ ዘመነ ማርቆስ ከ2017 ወደ 2018 ከዘመነ ዮሐንስ ከዘመነ ፍሬ ወደ ዘመነ መስቀል ወይም ወርሃ መስቀል ያደረሰን አምላክ ክብርና ምስጋና አምልኮትና ወዳሴ ለአምላካችን ለእግዚአብሔር ይሁን። ለቅዱስ ጊዮርጊስ ሰራዊ መታሰሪያ እንኳን አደረሳችሁ። ሲያመስሉት የመጀመሪያ አመት ነው እንግዲህ ምዕራፍ አራት ቁጥር 17 ላይ እንዲህ የሚል ቃል አለ፣ ይህችንም ተአምራት የምታደርግባትን በትር በእጅህ ይዘሃት ሂድ። ዘጸአት አራት 17። እዚህ ላይ አንድ ነገር ልንገራችሁ፣ የለመድኑ አጫጭር ርዕሶች ነው። አንዳንድ ጊዜ ግን ረዘም ያሉትንም አዎ ርዕሶች መያዝ ግድ ይላል። የእናቶቻችንም ቀሚስ መረሳት የለበትም እንደው እያጭር ለባሾች አትሆኑ። የአባቶቻችን ረዥሙ ሱሪ መረሳት የለበትም አጭር ቁምጣ ለባሾች ብቻ መሆን የለብንም። እና ሁልጊዜ እንደው ይህ ማህበራዊ ሚዲያ ቲክቶክ ይመስል አይኑራችን ሌናችን ለአጭር ብቻ ርዕስ አንስተው ረዘም ያለውንም ይዘን እንድንጓዝ እግዚአብሔር አምላክ ሁላችንንም ይርዳል። እስኪ እስኪ እየተከተላችሁ ከእኔ በኋላ ተናገሩ። ይህችንም በሉ ተአምራት የምታደርግባትን በትር በእጅህ ይዘሃት ሂድ ዘጸአት አራት አስራ ሰባት እስኪያመስሉት እግዚአብሔር ይ በዚህ ርዕስ ይህን ካልኳችሁ የትምህርት የመሰረታዊ ዓላማ አሁን ወቅቱ ዘመነ መስቀል ነው። ከመስከረም አስራ ሰባት እስከ መጋቢት አስር ቀን ቅድስ ትሌል ከብዙ ውጣ ውረድ እንኳንስ እንደዝቋላ ያለ ተራራ እንደ እንጦጦ ያለ ተራራ ይቅርና ከከርሰ ምድር ላይ ውሃ ለማውጣት የመፀዳጃ ቤት ለመቆፈር ስንት ዋጋ እንደሚያስከፍል ታውቁታላችሁ። ለሶስትነት ወ ዘመን ከአራቱ አይጉራት የመጡ ሰዎች ጥራጊ ሲከምሩበት የኖረ ቦታ ያንን ቆፍሮ መስቀሉን ለማውጣት እግዚአብሔር ካልረዳ በሰው ጉልበት የሚታሰብ አይደለም። ከኔ ጋር ናቸው። እግዚአብሔር ከሁላችን ጋር አዩ። የሚታሰብ አይደለም በአጭሩ ግን ከመስከረም አስር ማነው አስራ ሰባት እስከ መጋቢት አስር ቀን ብዙ ጣውረን በብዙ መከራ በብዙ ድካም ይሄ ሐዋርያት ሥራ ምዕራፍ አስር አራት ላይ ሐዋርያት የተናገሩትን ሉቃስ ዘግቦላቸዋል በብዙ ህጻማ ወድካም ድወነ ውስተ መንግሥት እግዚአብሔር በብዙ መከራና በብዙ ድካም ወደ እግዚአብሔር መንግስት እንገባ ዘንድን ይገባናል አሉ ሐዋርያት እውነት ነው በገመድ እየተጎተቱ በእሳት ላይ እየተጣሉ የደንጋይ በረዶ በጭንቅላታቸው በሰውነታቸው ላይ እያረፈ በሰንሰለት እየታሰሩ በጎራዴ እየተከተከቱ በመስቀል እየተሰቀሉ በፈላ ውሃ ላይ እየተጣሉ በነደደ እሳት ላይ እየተጨመሩ ሰማዕትነትን አሳልፈዋል። አባቶቻችን ሐዋርያት ሄረው እንዴኒን ያጠናት ይሄ ቀላል እንዳይመስላችሁ ከመስከረም እስከ መጋቢት ድረስ ያለው ዋናው ግን ትልቁ ነገር አሁን መልካሙ ገበሬ እግዚአብሔርን አምኖ ከሰኔ ሀያ አምስት እስከ መስከረም ሀያ ስድስት ያለው ዘመነ ክረምት ዘጠኝ ወር፣ በጋ ሦስት ወር ክረምት ይባላል እና ያ መልካሙ ገበሬ እግዚአብሔርን አምሮ መጀመሪያ ቡቃያውን ያል፣ ከዚያ ለምላሚውን አበባውን ያል፣ አሁን ደግሞ ፍሬውን አሁን ያጭድና ከምሮ መኖውን ለእንስሳት ፍሬውን የራሱን ድርሻ ወደ ጎተራ ያስገባል። ደስ ይላል ገበሬው። የመጨረሻ ደስታ የሚሆነው ስለ አንዱ ፋንታ ሰላሳ ስልሳ መቶ ምርት ሲያገኝ ነው። የሐዋርያትም ደስታ እነሆ ብዙ ሰው ማስተማራቸው ሳይሆን ባስተማሩት ትምህርት ውጤት ማግኘት ነው፣ ውጤታማ መሆን ነው። ለዚህም ነው ያላቸው አጋንንት ስለተገዙላችሁ፣ ሰዎች ስላመኑላችሁ ደስ አይበላችሁ። ይልቁንም ስማችሁ በመንግሥተ ሰማያት ስለተጻፈና ድል አድራጊዎች ስለሆናችሁ ደስ ይበላችኋል። እስኪ አመስግኑት ይህን አምላክ፣ እንዲህ ነው። ስለዚህ መስቀሉ ስታገኘው የታየ ምልክት አለ። እዚህ ላይ ነው መነሻዬ። መጀመሪያ የወጣው መስቀል፣ በግራ የተሰቀለው የተሰቀለበት መስቀል ነው። የወንበዴ አምላኩን የነቀተ አምላክ ረድስኩን መስቀልህ እውነተኛ አምላክ ከሆንክ ከመስቀል ውረድሲ አለናው ሳይቆጀርያውዘአር አይደለህም አምላክ ብቶንማ ኑሮ መይትሰቀል ነበረ። ብቶንማ ኖሮ ይህን ያክል ደምህ ፈሶ ስጋ አልቆ አጥንት እስከሚቆጠር ድረስ ትገረፍ ነበረ። አንተም ወርደህ እኛንም ከመስቀል ታደርግ ነበረ። ነገር ግን አምላክ አይደለህም ብሎ መስቀል ላይ ካደው። የዚህ ሰውዬ መስቀል ምን ይሰራል? ምን ያደርጋል? ምንም አያደርግም። አዎ፣ የሁለተኛው ግን አዎ፣ በምድረ በዳ በግብፅ በረሃ ላይ ኢየሱስ ክርስቶስን ተሸክሞ ተራራ የወጣ ያዘነ መንገዳችሁ የቀና ይሁን አለ። የሜድርሻዎችን ተራራ ተሸክሞ ህፃኑን ማውጣት ነው። ቻንጣ ተሸክሞ ማውጣት ነው። ከዚህ በኋላ ግን እንዳትረሳኝ ያስበ ብሎ አዎ የሚያስበው አምላክ መሆኑን እግዚአብሔር በህሊናው ነግሮት ባይ ብሎ ነግሮት በመስቀል ላይም እንዲህ አለ የሉቃስ ወንጌል ምዕራፍ ሦስት ቁጥር ሰላሳ አንድ ላይ አንተ እኔና አንተ የተሰቀልነው እኮ በመደሉ በደል ነው። ቋንጃ ቆርጠናል፣ አንገት በጥሰናል፣ ትዳር ፈጠናል፣ ንብረት ዘርፈናል። አዎ የተፈረደብን ሲያንሰድ ነው። ይሄ እኮ ምንም አላደረግም። እኔ ሥራ አለው ተዘከረኒ፣ አመትመጽ በመንግሥ ከ በመንግሥት በመጣ ጊዜ አስለኝ አለው። ጌታው ወዲያውን ምን አለው የምን በነተመጻት ዛሬ አስቤያለሁ ከኔ ጋር በገነት ትሆናለህ። እስኪ አመስግኑት ይህንን አምላክ እናንተ አያችሁት ከሩቅ ስንጠይቀው ከቅርብ የሚመልስ አምላክ። የዮሐንስ ወንጌል ምራፍ አስር አንዲያችን አለታ ወንድሟ ሙቶ ተቀብሮ ተስፋ ቆርጣ ጌታ ኢየሱስ ወደ አጠገቧ ወደ ቤቷ ሲሄድ አንተ በዚህ ብትኖር ኖሮ ወንድሜ ባልሞተ ባልተቀበረ አፈር አልተመለሰበት ድንጋይም ባልተጫነው ነበር። ነገር ግን አንተ ስለ ራክ ወንድም ርቆ ተቀበረ፣ አለችው ምን አላት? ብታምኝስ ወንድምሽ ይነጻል አላት። እስኪ ተናገሩ ብታምኝስ ወንድምሽ ምን ይላል? ይነጻል። እምነት ይጠይቃል። ግን እንደተባለውም ሄደና አላዛር አላዛር ብሎ ሲጠራው የአራት ቀኑ መቃብር ውስጥ የነበረው አስከሬን ቃልና እግዚአብሔርን አመሰገነ። ክብርና ምስጋና ለመድኃኒዓለም እግዚአብሔር ነው። ይህ ብቻ አይደለም። እናንተ እኛ ኮ የሞተ ህሊና ማንሳት አቅቶናል፣ የወደቀውን ከፍ ማድረግ አቅቶናል፣ ተስፋ የቆረጠውን ወደ ተስፋ መመለስ አቅቶናል። የኛ ጌታኮ የሞተውን አላዛርን አንስቶ አርባ ዘመን ዘመን ኤጲስ ቆጶስ ኖ እንዲያገለግለው አድርጓል። እናንተ እንደገና ቀጥሮ ማለት ከኔ ጋር ናቸው አይደለም እግዚአብሔር ተውላችን ጋር አዩ አው። ለዚህ ነው ይሄና ወደ ገነት ግባ ነው ሄደ አው። የዚህ መስቀል ሲወጣ እንዶ ድውያንን ፈውሷል። ምን ብሏል? ነገሩ እንዴት ይሆናል? ይላሉ ሰዎች። አሁን የትምህርት የዓላማ አካባቢ ነው። በመስቀል ዙሪያ በተነከ ሰዓት ስለተማማራችሁ እሱ ዙሪያ ላይ አይደለም። አሁን ነገር ግን ሰዎች ምን ይላሉ እንዴት የሞተ ሰው መስቀል የሞተውን ሰው እንዴ ሊያነሳ ይችላል? የታመመው እንዴ ሊፈውስ ይችላል? የሚል ጥያቄ በሰዎች ሊና ስላለን የዚያ የማናዊ ወይም የጥጦስ የተሰቀለበት መስቀል እንዴት ድዌ አይፈውስም? ይፈውሳል እንጂ። የቅዱስ ጴጥሮስ፣ የቅዱስ ጳውሎስ ጥላ ሙታንን አንስቷል። የኤልሳዕ አጽም ሙታን አንስቷል። ኤልያስ ዮናስን ተነስ ብሎታል። ኤልሳ ሁለት ሙታን አንስተዋል። በ የጌታን አሁ አምላክነት ተረድቶ በምድረ በዳ ታቅፎ ወይም ተሸክሞ ተራራ ይወጣ በቀኝ በኩል ተሰቅሎ አመተነስ በመንግስት ከበመንግስት ተመጣ ጊዜ አሰባይ ሲለው አንተ ጻድቅነት ነህ አንተ ኑት ቀድሞ ለአዳም ያው ውስተ ገነት አዳምን ቀድሞ ወደ ገነት መግባት ነው የሚከብደው ወይስ ደግሞ በተሰቀለበት መስቀል ድጉይ መፈወስ ነው። እየሰማች ነው አይደል? እግዚአብሔር ከሁላችን ጋር አይሁን። ስለዚህ ድጉ ይፈውሷል ሙት ግን አላነሳ። የጌታ መስቀል ግን ሲወጣ አለ፣ በብርሃን ተጥለቅልቋል፣ ሙትም አንስቷል። ክብርና ምስጋና ለመድኃኒዓለም ይሁን። አሁን እዚህ ላይ ነው እንግዲህ እዚህ ላይ ተረታችሁኝ። መሰረታዊ ትምህርታችን እዚህ ላይ ነው እና ትንሽ ደቂቃዎች ጆሮአችሁን ለቃሉ፣ አይናችሁን ለመስቀሉ እንድታደርጉ እግዚአብሔር ይርዳችሁ። በአጭሩ ተናገሩ። ጌታ የተሰቀለበት መስቀል ሥጋው የተቆረሰበት ደሙ የፈሰሰበት ሙት ማንሳት ይችላል አይችልም? ንገሩኝ እስኪ ይችላል አይችልም? ይሄ ነው ትምህርታችን እንግዲህ ይህንን እንግዲህ ከመጽሐፍ ቅዱስ ጋር አገላይተን ነው ንወስደው አይረሳችን የሙሴ በትር ነው። ዘጸአት አራት አስራ ሰባት ላይ ነው ግን ምን ብለናል? ይህችንም ተአምራት የተደረገባትን በትር በእጅህ ይዘሃት ሂድ እንዳትጥላት፣ እንዳትረሳት እሷን ከጣልካት ባህር አትከፍልም። እሷን ከተውካት እነሆ መን አይወርድልህም። ጥንጫ ላይ ውሃ አይፈልቅልህም። አው ውሃውን ተከፍሎ አትሻገር። እሷን እንዳትጥላት እዚ ላይ ነ ያለን ይዘን የምንጓዘው የመጽሐፍ ቅዱስ ክፍል መዝሙር አንድ መቶ ሰላሳ አምስት ሰላሳ ስድስት ከቁጥር አንድ ጀምሮ ያለውን አጠር መጠን ባለመልኩ ሁለቱን ጥሶች ጥቅሶች ይዘናቸው እንጓዝ ምን ይላል መሰላችሁ ግነዩ ለእግዚአብሔር ወሰቡ ስሙ ወይ ነው እስኪ ተናገሩ እግዚአብሔርን በሉ ምን በሉ አመስግኑ ግነዩ ለእግዚአብሔር ስመላአለም ምሮት ምረቱ ለዘላለም ነውና ለእግዚአብሔር ምስጋና አቅርቡ ለማን ምስጋና አቅርቡ ይገባዋል አይገባውም ሲያመስግኑትላችሁ አንዱ ናቸው ግነዩ ለእግዚአብሔር እስመ ለዓለም ምሕረቱ ምሕረቱ ለዘላለም ነውና አው እግዚአብሔርን አመስግኑ ይለናል ቅዱስ ዳዊት ለምን ስለሚገባው ስታመሰግኑ አሁን ማመስገኑ ሁላችንም እርግጠኞቹ ነን ነው ምስጋና የባህሪው ስለሆነ መመስገን አለበት እናመሰግናለን ለዚህ ነው ባይር ሐሳብ ላይ ወረሁሉ ዘተፈጥረ ለመለመባበያ ወን ሆን ለመዘ ወወር ሆን ለተነብሮ እግዚአብሔር የፈጠረው ፍጥረት ለአንክሮ፣ ለተዘክሮ ለምሳሌ የአንበሳ ጉልበቱ፣ የዘንዶ ዝመቱ፣ የሰማይ ርቀቱ፣ የምድር ስፋቱ እየሰማችሁ ይር በዚህ እግዚአብሔር እናደንቀዋለን። ምስጋናው ደግሞ በዝናብ አብቅሎ በፀሐይ አብስሎ ክረምትና በጋን እያፈራረቀ በእናት ማይፀር የሚመግብ በህፃንነት በወጣትነት በሽምግርና የሚመግብ በዚህ ዓለም ያለ የስጋ መግቦትን የሚያቀርብ ይልቁ ደግሞ ስጋ የሚመግብ አምላክ ስለሆነ ስለ መግቦቱ፣ ስለ አምላክነቱ እግዚአብሔርን እናመሰግነዋለን። ክብርና ምስጋና ለአምላክ። አሁን ይሄ አያጠራጥርም። እግዚአብሔርን ማመስገር እንኳን እኛ ይቅርና ሰይጣንም ያመሰግነዋል። ትልቁ ይተዚጋል። ልናየው የሚገባን ነገር ምንድ ነው? በመከራ ውስጥም ሁነት በደስታ ውስጥም ሁነት በረሃ ውስጥም ሁናችሁ በጥጋ ውስጥም ሁናችሁ፣ በሐዘንም በደስታም በመሰደድም በመኖርም በመታሰብም በመፈታት በዚህ ሁሉ ውስጥ ሆነን የምናመሰግነው ማን ብቻ ነው? ነገዜ እግዚአብሔር ብቻ ይና አንድ ሶስት ሶች ምስጋናችሁ የመጀመሪያው ነቢዩ ዳንኤል ተ ዳንኤል ራስ ስራይ ሲመለከቱ ዳንኤል ወደ እግዚአብሔር መጸለይ እግዚአብሔርን መለመን፣ ይልቁንም ደግሞ እግዚአብሔርን ማምለክ መስገድና መጾም መጸለይ ወንጀል ሆኖበት ወደ አናብስት ዋሻ ተወረወረ፣ ጉድጓድ ተወረወረ። ዳንኤል የእግዚአብሔር ሰው ስለነበረ አናብስቱ ሲያጫውቱት አደሩ። ጠዋት ናቡከደነጾር ብቅ አለና አንተ የእግዚአብሔር ሰው አያችሁት! እምነት ኢአማኙን የእግዚአብሔር ሰው ብሎ እንዲጠራ ያደርጋል። በፈኛ እምነት አናብስቱ አልጎዱህም አለው። እግዚአብሔር መልአኩን ልኮ የአናብስቱ አፍ ዘጋ። እግዚአብሔር ይመስገን አለና በበላተኞቹ በአናብስቱ ውስጥ ሆኖ በእነሱ ጉድጓድ፣ በነሱ ሙሮ ውስጥ ሆኖ እግዚአብሔር እራመሰገን። አሁን እናንተ ኆኅተ ሰማይ ቅድስት ማርያም ቤተክርስቲያን ግቢ ናችሁ ብታመሰግኑ ምን ያስደንቃል በእግዚአብሔር ቤት ምን ያስደንቃል እንዴ! ያስደንቀው አይነሳው ግባል እግዚአብሔር እና መስገድ ነው የሚያስደንቀው። አንደኛው ይሄ ሁለተኛው ትሬታ ዳንኤል ብራስ 3 ቁጥር 30 አናንያ አዛሪያ ሚሳኤል ምስል እና መልክ

ቃጥለዋል፣ አመዱ ሆነዋል ብሎ ሲጠብቅ፣ ምክንያቱም እነሱን የወረወሩ አገልጋዮች እሳት በልቷቸዋል። የሚደንቃችሁ ነገር ይመናል የተወረወሩ ሰዎች ሶስት ወጣቶች እሳቱ ውስጥ ወዲያና ወዲህ እያሉ፣ የወረወሯቸውን ሰዎች ግን እሳቱ መናቸ አሁን ንጉሱ እንግዲህ ምን ይላሉ? በእርትቡ ላይ ይህን ያክል ካነደዱ በደረቁ ላይና ምን ያክል እሳትም ይመረታል አት ጌጣ ኃጢአት በለለበት በመድኃኒዓለም ላይ ሶችሚያክል ከጨከሩ ኃጢአት ባለባቸውማ ምን ያክል ይፈርዳሉ ማለት ነው። አሁን ምን አለ? የተወረወሩት እሰዓት ውስጥ እነዚህ የወሮሪዎች እንደ ክሰል ከሆኑ አለ ብቅር ወጧት በመስኮት ሲመለከት ግን አናንያ አዛርያ ሚሳኤል ከቅዱስ ገብርኤል ጋር ሊነጋገሩ ሲያመስግኑት እንመላል ከቅዱስ ገብርኤል ጋር አያ ይመላል። መልአከ ሰላሙ ገብርኤል ስሟ አለ። የሰላሙ መላክ ገብርኤል ነው ስሟ አለ። አዎ ሄደ። ሲሄድ እያመሰገኑ ነው። ቁጥር 30 ላይ ተመልከቱ ምን ይላል? ይባረክ እግዚአብሔር አምላክ ከአዊ ስ ሊችላ እስከተናገሩ የአባቶቻችን አምላክ ነው እግዚአብሔር ይባረክ እያሉ ስድስት ጊዜ ስንት ጊዜ አምስት ሺህ አምስት መቶ ዘመን ሲፈጸም በስድስተኛው ክፍለ ዘመን እውነተኛ ሆኖ አምላክ ይወለዳል ሲሉ ስድስት ጊዜ እናንተ እኮ እናንተ በተስተካከለ ቦታ ተቀምጣችሁ ጸሎት እያስቸገራችሁ ነው። በእሳት ውስጥ ሆነው የተናገሩ ቀጠሩ ባህር ክቦ ሁሉ ሊመዝ ሰላሳ ሶስት ጊዜ ስንት ጊዜ የሚወለደው አምላክም በዚህ ዓለም ሰላሳ ሶስት አመት ከሶስት ወር ከአስር ቀን ይኖራል። ከዚያ በኋላ በመስቀል ተሰቅሎ አለሙና ድሮ ወደ ቀደመ ክብሩ ይመለሳል ሲሉ በእሳት ላይ ሆነው ይህንን መዝሙር ዘምር። እንደዚህ ላይ በግራም በቀኝ ብዙ ምን ደስ ይለኝ ነበረ። ነገር ግን ሰዓት የቆጥቤ ለማስተማር እዚያ ትርጓሚ ውስጥ ልቶ እኛ ጥሩ ፍራሽ ላይ ተኝተን ምን እናለን ይሆን? ጥሩ መቀመጫ ላይ ተቀምጠን ምን እንናገር ይሆን? ጥሩ ልብስ ለብሰን ምን እናደርግ ይሆን? ከዚህ በኋላ ያለሆነ እናተሰጥቻቸዋለ ወይ? በአጭሩ ግን ምን አደረገላቸው? እሳቱን እሳቱ እየነደደ ነው ውሃ አድርጎ እሳቱ እየነደደ በእሳቱ መካከል ወዲያና ወዲህ ይላሉ። የእሳቱን አቃጣይነት ውሃ አድርጎ እሳቱንም እንዲነድ አድርጎ በእሳቱ መካከል ዋይተው አይረት ከነ ማይ ከለእሳት ወማይ ዋውዛይ በዋና በእሳት መካከል እሳቱ እየነደደ አቃታይነቱ ውሃ ሆኖ በዛ ውስጥ ላይ እንድናልፍ አድር አድርገናልና ይልቁንም እንድናልፍ ያደረገን የአባቶቻችን አምላክ እግዚአብሔር ይባረቃሉና፣ አመሰገኑት። እስኪ አመስግኖት ይንን አምላክ እግዚአብሔር የሆነ ወዳጆች ነው። አንድ ልጨምርና ወደ ዋና ውድ ጭርቆስና እየሉጣ ወደ ፈላ ውሃ ሲጋበዙ እናትሳቱን ፈርታ ወደ ኋላ ስትን

መጀመሪያ ሽራክሽደክኛላት ይሄ ሥጋ ከባድ ነው። እና ጴጥሮስ እኮ የካደ አይደለም አው በመድኃኔ ዓለም ላይ እያዘፈውን ዱላ ሳይ በእሱ ላይ እየበለጠ እንደሚሆና መነና ላውቆ ምኖ ሰውስ የካለ እየብጣ የገጥማት ይሄ ነው። ፈራች። በዚህ ጊዜ ህፃኑ ቂርቆስ እጆቹን አቅንቶ አው በጸሎቱ ለቅዱስ ቂርቆስ ይላል። ጸልዮ ከእናቴ ውስጥ ያለውን ፍርሃት ውጥ ድብረትን ስናል የተጋበዝኑ ግብዣ እንዳያመልጠና ልና ጸንዲዮ ሲጨርስ ፍርሃት ወጦ ድፍረት ገባላትና፣ ልጅና እናት ተያይዘው ወደዚያ ወደ ፈላ ውሃ ሲገቡ ወኮነ ሮሙ ከመማይ ቆሪር እንደ ጧት ውሃ ጀርባ የሚነድር ቀዝቃዛ ሆኖላቸው። ይልቁንም በጸሎቱ ለቅዱስ ቂርቆስ ወጥ አማይ ሙሰጽህት ወኮነ ጥምቀት ተላገር ተእግዚአብሔር ለእናቱና ለእሱ የጥምቀት ጸበል ሆነላቸው። ክብርና ምስጋና ለመድኃኔዓለም በፈላ ውሃ ውስጡ ነው አመሰገኑት። ነው ግን አይ ወለ እግዚአብሔር አው እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እንድንወጣ እግዚአብሔር ይርዳን። ሁለተኛው ያ ማልክትና አምላክ አመስግኑ። እየሰማችሁ ነው አይደል? ዘጸአት ምዕራፍ 20 ዘዳግም ምዕራፍ አምስት ቁጥር አንድ ጀምሮ ስታነቡ ከሰማይ በታች ከምድር በታች ከኔ ውጭ ሌላ አምላክ የለም አለ አለ የለም አለ የለም። ሞልቷል እንጂ ዛሬማ አምላክ ገንዘብ ማምላክ ውሏል። ስልጣን ማምላክ ውሏል። ቋንቋም ማምላክ እየሆነ ነው። ተራራውም አምላክ እየሆነ ነው። እየሰማች ነው አይደል? አዎ። ምን አምላክ ያልሆነ አለ በዚህ ዘመን? እሱ ግን ምን አለ? ከሰማይ በታች ከምድር በላይ ከእኔ ውጭ ሌላ አምላክ ያለው። ስለዚህ ምን አለ? የአማልክትን አምላክ አመስግኑ። አንድ ጥቅስ እንጨምርበት ራይ→ራእይ አስራ ዘጠኝ የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ እግዚአብሔር ክብርና ምስጋና፣ ለመዳን ያለ ይህንን አመስግኑ። ከሱ ውጭ ሌላ አምላክ የለም። ይቀጥልና የጌቶችን ጌታ አመስግኑ። ጌቶች ጌታ ጌታማ ሳራማ አብርሃምን ጌታ ይብለዋለች። ርብቃን ይስሐቅን ጌታ ይብለዋለች እንደገና ደግሞ በዘመናችን ብዙ ጌቶች አሉ። አንተ እኮ ጌታ ነህ፣ ምን ይቸግርሃል? አንቺ እኮ ጌታ እኮ ነሽ እኮ ቆይቶሻል፣ እየሰማችኝ ነው አለ። ንብረት ነገሮችም እንደዚህ ተብለዋል። ስለዚህ ምን አለ ቅዱስ ዳዊት፣ የጌቶችን ጌታ አመስግኑት። አያችሁ፣ የጌቶችን ጌታ የሁሉ በላይ ጋር ይገባዋል። እሱን አመስግን። እንድንወጣ ያደረገን የተመሰገነ ይሁን። ዛሬ ብዙ ጌታ አለ፣ አው በየመንገሩ በየሰፈሩ ብዙ ጌታ አለ። ስለዚህ ማንም ይሁን ምን በመላእክትም ይሁን በሰውም ይሁን አው የጌቶች ጌታ እግዚአብሔርን አመስግኑስ እሱን አው እንደ ባህሪው ሌሎችን ደግሞ እንደተሰጣቸው አመስግነን እንድናል። የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። እንደውም ምንድን ነው የሚለው? ከዚህ ቀጥ የሚናገረ ይገርማችኋል። ምን ይላል መሰላች ርሴና ዚያ ይገናኛሉ። ሰማያትን በብልሃት የሰራ